ሳቅ እንዳያችሁት ነው አይደል ይሄው በአንተ ላይ ምን እንደሚመጣ ታውቁምና

ዛሬ የውጭ ሰዎች የሉት። ዛሬ ነው ጊዜ ገብቻለሁ። ኑ በቃ ሁላችሁም፣ በዚህ ሰዓት መጥቼ ከች ብያለሁ። ሁላችሁም ነው ቤተሰቦች፣ ላይክ አርጉልኝ በዚህ

ጫፍ ያለው ሰውም ጥቀስ። ኩላይ ምን ሊመጣ ሸር አለ፣ ሰብስክራይብ አለ። ደስ ያላችሁ ማለት ትችላለህ። አመሰግናችሁ። ቡና እየጠጣሁኝ ነው። ላጠጣችሁ እንዴ? ዛሬ ሐሙስ እኮ ነው። ሐሙስ ሐሙስ እኮ ነው ዛሬ። እንዳትረሱ በማለት ቡና እንጠጣ፣ ግን ሰብስክራይብ እንዳትረሱ። ሰብስክራይብ እንዳትረሱ። እሺ፣ ሰብስክራይብ እርጉኝ፣ ላይክ፣ ሰብስክራይብ፣ ሸር እንዳትረሱ።

ሁኔታ ኩሩ ሚያስፈታቸው ወይም ምንም ማድረግ አልችልም እኮ ቤተሰብ ችግር አለበት። በጣም አመሰግናለሁ። አመሰግናለሁም። ከሸር አላህ ጠብቅሽን። ወድ ደምሩኝ ሐባይ ደምሯት እህታችን ማለት፣ እስኪ አበረታቱ፣ እስኪ ደምሩ፣ እስኪ ተው፣ አበረታቱ። አዲስ አዲስ ልጆች አበረታቷቸው። ላይክ እያረጋችሁ ሰር እያረጋችሁ እች እህታችን እስኪ ደምሯት ሐባይ

ያላህላል ላይክ ሸር እያረጋችሁ ግቡ። አባላት ላይ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ተደማመሩ። እዚህ ጋር መደማመጥ ፈልጎ ነው። ተደማመሩ። የውጭ መደማመር ቪዲዮ ምራት የፈለገች ደምሯት። ምን አለበት? አይ ከፈልኩ ባይ ቅንነት ለራስ ነው። ቅን ሆኖ ቅን መሆን ለራስ ነው።

ማረ ነው ጉብ ስኪ እኔ እኮ ቆጥታ ላይ ስገባ እንቅልፍ ይመጣብኛል። ኧረ ተው እንቅልፍ ይመጣብኛል። ኧረ ተው ተራስ ላይ ምን ጉድ ነው ነው? እስኪ ኧረ ተው ላይክ አድርጉ እንግዲህ እያዝ እንግዲህ ያለ ነው።

ልክ እንደዚህ ቤት በጣም ደስ አለኝ። ብዙ ሰዓት ማለት እጠብቅሽ ነበር የሆነት መጨለፍ ሁልጊዜ በጣም የማመሰግንሽ እኔ መልካም። እናንተ እስኪ ገባ ባሉስ ሌሎቻችሁ፣ እስኪ እንደ ሀያት ጎበዝ። እንደዚህ ማሻአላ በቃ እንደዚህ ነው ሰው ማበረታት ማለት ይሄ እንደዛ ነው። በቃ እናንተ እንደዛ አበረታቱ፣ እናንተ አይከፈልበት ማበረታታት ቀርተው ተው የምትተሳሰቡ ቤተሰብ አበረታቱ፣ እናንተስ ተበረታቱ። በጣም ደስ ይላል። ጠንካራ ያረጋል፣ ጎበዝ ለመሆን ይረዳል ማለት ነው። የእናንተ እያበረታታችሁ በቃ ብርታት ይሆናል። ኔትወርክ ያስቸግረኝ። በጣም ጥሩ ነበር ግን እንትን እያለብኝ ገባ ወጣ እያለብኝ